ሁሉም አይነት ጸጉር የሚሆን የቅባት አሰራር የላችሁ መጥቻለሁ ዛሬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ እንዴት ናቸው? ሰላም ናቸው ወይ? ያለው እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ርፍርፍ ይበልልኝ። ዛሬ ደግሞ በአዲስ ስራ ተገናኝተን እንኳን ወደ መንዞር ቅቱ በሰላም መጣችሁ፣ አመሰግናለሁ። በቃ ይህንን ቅባት ከሰራችሁ ማለት ነው ጸጉሬ ተነቃቀለ፣ ከግንባሬ ሸሸ፣ ተሰባበረ፣ ተነቃቀለ ምን የሚባል ነገር የለም። ይሄ ለሁሉም የሚሆን ቅባት ነው። ሁሉንም እያዘለ ነው። በጣም ለብዙ ነገር ነው የሚጠቅመው። እስ ወደ አሰራሩ አብረን እንግባ። ቅባቶቹን በትንሹ ቀን ጨባርግ ያሳያችኋለሁ። የላውሮ ቅጠል፣ ቅረንፉ፣ ዳብሽ፣ ጥቁር አዝሙድ ወይም ብላክሲድ፣ ቀረፋ፣ ኮኮናት ኦይል፣ ሰንፍላይት ኦይል እንደዚሁም ደግሞ ሀምላ ሀምላ የሚሸጠው ማለት ነው። እነዚህ ሁሉ አሉ እዚህ ጋ ነጭ ሽንኩርትና ቀይ ሽንኩርት ነው። እንግዲህ ይህ ሁሉ ጸጉርን ያሳድጋል ያለሰልሳል፣ ፎረፎርም ለሚነቃቀልም በአጠቃላይ ሁሉንም የያዘ ነው። እዚህ ጋ የምታዩት ትልቅዬ ድስት አለ። በነገራችን ላይ ለብዙ ሰው ነው እሺ፣ ለብዙ ሰው ነው። ለአንድ ሰው አይደለም ለሁለት ሰው ለሶስት ሰው አይደለም። ከዛ በላይ ለብዙ ሰው ነው የሚሆነው ማለት ነው። እና አንዴ እየሰራን ነው፣ ከቤተሰብ ጋር እየሰራን ነው። ለዛ ነው ይህ ሁሉንም ነው የምንሰራው። የላውሮ ቅጠሉንም ቀረፋውንም አደርግ እናደርጋለን አብሹን እናደርጋለን፣ ቅርንፉድ የምታዩት እናደርጋለን ማለት ነው። የተወሰነ ብዙ ስለሆነ መጠኑ በዛ ያለ ነው የምናደርገው ይህ በእጃችን እንደዚህ ቀነስ እያደረግን እንደምታዩት ይሄ ጥቁር አዝሙድ ብላክሲድ ማለት ነው። እሱን እናደርጋለን። ከዛም እዚ ጋ የምታዩት ሮዝመሪን ያለ ደረቁ ማለት ነው። ፍሬሹም ይሆናል ችግር የለውም። ፍሬሹም ማድረግ ትችላላችሁ። የሀምላ ቅባቱን በሙሉ ነው የገለበጥ ነው እንዳለ። ከዛን ኮኮናት ኦይል አለ የምታዩት እዚህ ጋር ማለት ነው። በነገራችን ላይ ለብዙ ሰው ነው የሚሰራው። እሺ፣ ይህንን እንገለብጣለን። ቅባቱ ደግሞ በጣም ጠቃሚ ነው። ለብዙ ወራት ሳይበላሽ ሊቀመጥ የሚችል ነው። ለምሳሌ ለአምስት ለስድስት ለሰባት ወር ያክል ምንም አይነት ቅባት ሳት ገዙ ና ሳት ሰሩ ትጠቀማላችሁ። እቃውን እንደዚህ የምትገለብጡበትን የኮኮናት ና የሀምላው መጣል የለባችሁ መልሳችሁ በኋላ አጥላችሁ ቅባታችሁን እዛው ቦታ ትመልሳላችሁ ማለት ነው። ይህ ምንም ኬሚካል የለውም ከኬሚካል ነጻ የሆነ ነው። ኮኮናቱን ሀምላው አንድ ላይ አድርጋችሁ ከሽንኩርት እንደዚህ ከላውሮ ቅጠል ጋር የባህር ዛፍ ቅጠል የሚመስለው የላውሮ ቅጠል ወይም ደግሞ አደስ ሲሉት አለ አገር ቤት። ብቻ በየሰፈሩ ስሙ የተለያየ ነው። ሌሎቹ ያው ብዙ ጥቅም አላቸው። ይሄኛው ወይል እንግዲህ አይሆንም ወይ ስትሉኝ የነበራችሁት ይው ከዚህ ጋር እየሰራ ነው ነው አብረን ማለት ነው እንዳለ ነው የጨመርነው ሁለት ሌትር ነው አደለ። ይህ ሰንፍ ላይ ኦይሉ የምግብ ኦይሉ ማለት ነው ይሄ እና ይሄው ይሄን በጣም ነው የሚያምረው። ቅባቱ ከመታጠብ በፊት ነው የሚሆነው፣ ከመታጠብ በፊት ለፀጉራችን ማለት ነው። እና እንደምታዩት እዚህ ጋር እያመሰልኩት ነው። ጋዙን ቀንሱ። እሺ፣ ጋዝ ቀንሱ። ምክንያቱም ኦይል ስለሆነ እየገነፈላለን የሆነ ሰዓት እንደዚህ ስለገነፈለብኝ ነው ነው። ይህንን ጋዙን መቀነስ አለባችሁ ለማለት ያክል ነው። ቅንስ አድርጋችሁ በደንብ አንተትኩት ማለት ነው። ዋያው እንግዲህ እቃዎቹ፣ ግብአቶቹ እነዚህ ናቸው። ቀረንፎድም፣ ቀረፋ፣ የላውሮ ቅጠል፣ ቀረንፎድ እና እነዚህ ሁሉም አብረው ነው የሚሆኑት። ሌላም ካላችሁ መጨመር ትችላላችሁ። ይህ እንግዲህ እያንዳንዱ ጥቅሙ ና ከዚህ በታችን ብዙ ቅባቶች ሰርች ያለው እነሱንም ማየት ትችላላችሁ። እያንዳንዱ የተለያየ ጥቅም አለው፣ ለዛ ነው እንደዚህ አረፋ ሲሆን አረፋ ሲሆን፣ በቃ ፈልቷል ማለት ነው። ዘይት ደግሞ ኦይል ስለሆነ በጣም ከፈላ ብታወጡት ራሱ አውጥታችሁ ብታስቀምጡት በራሱ ጊዜ ይንተከተካል፣ ምንም ችግር የለበትም ማለት ነው። እንደዚህ የምናንተከትከው የጨመርናቸው ሽንኩርትና ነጭ ሽንኩርትና ቀይ ሽንኩርቱ ፍሬሽ ስለሆኑ ውሃቸው እንዲጠፋ ነው፣ ሌላ ምንም አይደለም። ይህንን አረፋው እንደዚህ ሲጠፋ ራሱ ይጠፋላችኋል። ይሄ ካወጣሁት በኋላ ነው እንግዲህ ካወጣነው በኋላ ነው ይሄን የሚመስለው ማለት ነው፣ ቤተሰቦቼ ወደ ላይ ይወጣል በጣም ማለት ነው። ተጠንቀቁ እንዳይፈስባችሁ ጋዛችሁን ቀንሱ ማለት ነው። ያው እዚህ ጋ ያው ሁሉም ወይል ስለሆነ ለዛ ነው። አንድ ቀን ማዋል ወይም ደግሞ አንድ ቀን ማሳደር ትችላላችሁ። ይህ ምንድን ነው? እነዚህ ግብአቶች እንዳሉ ውስጡ እንዲመዘምዘው ወይ እናሳድረዋለን ወይ ደግሞ እናውለዋለን። ምክንያቱም ይሄ ብዙ ፕሮቲን ያለው ብዙ ቫይታሚኖችና ብዙ ፕሮቲን ያለው ነገር ስለሆነ እንደምታዩት እየቀዘቀዘ ሲቀዘቅዝላችሁ ቢያንስ ብቸኩሉ እንኳን አርባ ሰላሳ ደቂቃ ቆዩት። ካልሆነ ደግሞ አውሉት። እኛ እናውለዋለን። እኔ አውዬ አሳድሬ እያጠለልኩትን ነው የማሳያችሁ ማለት ነው። ይህን እናውለዋለን። ኦልሬዲ እንደዚህ አድርገን እናውለዋለን ማለት ነው። ያው ስለ ቸኩሉ ለዛ ነው። አውሉት ወይም ማሳድሩት። እንደዚህ ሰርታችሁ የምትጠቀሙት ግን በንጹህ ቆዳችሁ ላይ በጸጉራችሁ ላይ ቀብታችሁ ወይ አውላችሁ ወይ አሳድራችሁ ከዛን ትታጠባላችሁ ማለት ነው። ምክንያቱም ሽንኩርት ስላለ ሀምላውን ቅባት በጣም ሽታ ስላለው ለዛ እንዳይረብሻችሁ ለዛ ነው። ሲበርድ ይህንን ይመስላል እንደምታዩት። ብታውሉት ብታሳድሩት በጣም መልካም ይሆናል። ደግሞ ከለሩ በጣም ነው የሚያምረው። በዛ ላይ ጸጉራችሁን ሻይን ያደርግላችኋል፣ ያለሰልሳል። ከግንባር ለሻሻም ጸጉር በጣም አሪፍ ቆንጆ ነው። እሺ፣ እዚህ ጋር እንደምታዩት እና አጥለን ጨርሰናል። አልቀረጽኩትም፣ ምክንያቱም ቪዲዮ እንዳይረዝምባችሁ ብዬ እዚህ ጋር ለራሴ ትንሽ እየቀነስኳትም ወይ ደግሞ ለአንድ ሰው የሚሆን ያክል የቀነስኩትን ነው ማሳያችሁ። ይሄንን እንደዚሁ አሳድረዋለሁ ይሄ ከላይ ያለው ፍሬው እንዳይበዛብኝ ያበሹም ለዛው ነው እንትን ያደረግኩት፣ አሳድረዋለሁ ማለት ነው። አንድ ዋለ አጥለነዋል፣ ብዙውን አጥለናል፣ እና ይህንን ደግሞ እንደዚህ አድርጌ አሳድረዋለሁ ማለት ነው። ያን ያክል እንደሚፈራው አይደለም ሽታው በነገራችን ላይ ምክንያቱም የምግብ ዘይቱ ምንም ነገር ሽታ የለውም። ኮኮናቱም እንደዚህ ሰናክል ሽታ የለውም። ሀምላው ብቻ ነው የሚሸታው ግን ጸጉርን ያሳድጋል። በጣም ለጸጉር በጣም በጣም አሪፍ ነው። ያለሰልሳልም ያሳድጋልም። ያው እዚህ ጋር ሁሉም ነገሮች ስላሉ ለሁሉም ነገር ይሆናችኋል። ለማንኛውም ጸጉር ይሆናል ማለት ነው እኔ ላሳድረው ስለፈለግኩ ነው። ትንሿን እንደዚህ ያደረግኩት ሌላ የተረፈን ደግሞ አሳያችኋለሁ። ቆይ ይሄ እዚጋ የምታዩት መልሰን ከሰራ ነው በኋላ ያጠላልናው ነው። ሀምላ እና ኮቆናቱ የምታዩት የተሰራው ነው። እና አድሬ ደግሞ ተመልሻለሁ። እንኳንም ደህና መጣችሁ ማለት ነው። በነገራችን ላይ አዳዲስ ሲሆናችሁ ለቻናል ላይክ እንደዚሁም ሰብስክራይብ አድርጉ። ነባሮቹን ደግሞ ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱ በጣም ነው አመሰግነው። ሀሳባችሁን በኮመንት ግለጹልኝ ማለት ነው። አመሰግናለሁ። እሺ፣ ከዛን ካደረ በኋላ አጠለዋለሁ። ይህን ለብቻው እንለይና ይህንን ላሳያችሁ ስለፈለግኩ ነው። ያኛውን ያላሳየኋችሁ በዛ ስለሚል ማለት ነው። ለብቻውን እንለያያለን። ቅባቱ በጣም ነው የሚያምረው፣ በጣም ቆንጆ ነው። በምንፈልጉትን አይነት ጨምራችሁ ማድረግ ችላላችሁ። ኦልሬዲ ይህን ቢያንስ ሁለት ሰዓት ሶስት ሰዓት ጸጉራችሁ ላይ ቆይታችሁ መታጠብ ችላላችሁ። ማሳደር እንደፈለጋችሁ እና ለሁሉም ነገር ነው የሚሆነው። ሽንኩርትም ጸጉርን ያሳድግ ቢያሳድግ ነው። ሮዝመሪም እንደዛው ሁሉም ማለት ነው። ሌላው ቅርንፉድም ጸጉርን ያሳድጋል፣ እንደዚሁም ያሳምራል። ጥቁር አዝሙድ ደግሞ ያው ለሚያሳክካቸው ነገር ካለ እንደ ፎረፎር ካለባችሁ እያ ያንን ያስወግድላችኋል ማለት ነው። እና ሁሉም ጠቃሚ ናቸው። እዚህ ጋር አንድ ይቅር የሚባል የለውም። ወደ ቃጠለዋለው ይቆያሉ። በጣም ነው የሚቆየው። እንደዚህ ስትሰሩ ለምሳሌ ስለተንተከተከ ፍር በፍሬሽም ነገር ብትሰሩት ያው ስለበሰለ ማለት ነው። በጣም ነው የሚቆየው። እንደዚህ አቀራችሁ በንጹህ እቃ ውሃ ባልነካው በደረቅ እቃ ቢሆን እቃችሁ ይመረጣል። ውሃ ሲነካው ውሃ ሲኖርበት ደግሞ ቶሎ እንዳይበላሽብን ይረዳናል ማለት ነው። እንደዚህ አድርጋችሁ ብትሰሩ ለአምስት ለስድስት ወር ማስቀመጥ ትችላላችሁ። ሰርታችሁ በነገራችን ላይ ጠጉራችን ተቀብተን ባንታጠብ ስለምትሉ ሽታ ከሌለው አለመታጠብ ትችላላችሁ ግን በዛ አርጋችሁ ከቀባችሁ ደግሞ ምንም አይሰራላችሁም። ተቀብታችሁ መታጠብ ጥሩ ነው ይመስለኛል። ለምን ሰዎቻችንም ያው ስራ ላይ ስለምንሆን ስለሚሸት፣ የሚሸት ቅባት ስለማይወዱ ተቀብተን አሳድረን ማታ ፀጉራችንን ማሳጅ አድርገን በቃ መታጠብ ያ የተሻለ ይመስለኛል። እኔ በራሴ ማለት ነው እንጂ ቅባቱ በጣም ቆንጆ ነው። እኔ በራሱ በጣም ነው ደስ የውህቶቼ እንዲህንን አሰራር ስላሳዩ ደግሞ በጣም ነው ማመሰግነው። በጣም ደስ እያለኝ ኔ ራሱ የተጠቀምኩት ማለት ነው ና እና ይህን ይመሳል ቅባቱ ማለት ነው። ለማንኛው መክሩት። በነገራችን ላይ ማለት ነው ቅባቱ ገስታቸው ተጠቀሙ። እኛም የኛም ገስተን የተጠቀምነው ነው። በነገራችን ላይ በረፍት ሰዓታችን ገስተን እንኳን ረፍት ላይ ነው ኦረዲ ገስተው ነው ማለት ነው፣ ምንድነው እንዳትሳቀቁ ነው እንዳትሳቀቁ በራሳችሁ በደሞዛችሁ ገዝታችሁ እንደዚህ ሰርታችሁ ማስቀመጥ ትችላላችሁ ማለት ነው። መሳቀቅ ያው ያስጠላል። ሰው ቤት ሆኖ ያው የምግብ ዘይታቸውን እንዳንነካ ከራሳችን የሆነ ሰዓት ብንገዛ እንደዚህ እረፍቱ በምትወጡበት ሰዓት ስርት አድርጋችሁ ይዛችሁ ወደ ስራ ቦታችሁ መልስ ትላላችሁ ማለት ነው። እሺ ይህንን ይመስላል። እስኪ ደግሞ እንቀባው። አብራችሁን ቆየትም እንዳትሄዱ ላይክ እና ውዶች እኔ ጸጉሬ ልቀባው ነው ይህ ጸጉሬ ብዙም እንዳየያዙ ነው በነገራችን ላይ እኔ ጸጉሬ መካከለኛ ነው ሉጫም አይደለም ከርዳዳም አይደለም በቃ መካከለኛ ነው እና ስታጠብ በጣም ነው ጸጉሬ የሚያያዘው የምትሏላችሁ እና እስቲ ይህንን ቅባት ሞክራችሁ ቀብታችሁ እስኪ ታጠቡ በዛ ላይ እኔ ደግሞ በሳሙና ነው የምታጠበው። ሻምፖ ኮንዲሽነር ቆይቻለሁ ከተውኳቸው በጣም ማለት ነው፣ ጸጉሬ በጣም እየረገፈ ስላስቸገረኝ እነሱን ትቻለሁ። ኬሚካል አላቸው በጣም ስለሚሉ ቤት አንዳንድ እየሰራለሁ፣ ግን ብዙ ጊዜ አይደለም። በብዛት በሳሙና ነው የምታጠበው። ቅባቱን እንግዲህ እንደዚህ አድርጌ እቀባዋለሁ ማለት ነው፣ በስፕሪያል መልኩም እንደዚሁም ደግሞ በጣም ይቀባልኛል። የመቀቢያ ስለሚመቸኝ ነው የመቀባው። ተቀባችሁ በኋላ ግን ማሳጅ አድርጉት ለአስር ደቂቃ ያክል። እየከፈላችሁ ተቀቡና ማሳጅ ደግሞ ለአስር ደቂቃ ታረጉታላችሁ። ያው ማሳጅ ሲደረግ የደም ዝውውራችንን ስለሚያፋጥንልን ጸጉራችን ያድጋል፣ እንደዚሁም ደግሞ ይፍታታል ማለት ነው። የሆነ ደስ የሚል ነገር አለው ብቻ ግንና ዚህ በደንብ እየቀባችሁ ስርስሩን ነው የምትቀቡት። ጸጉራችሁ ላይ ምንም ነገር አትቀቡት፣ እሺ ስታበጥሩት ካልሆነ በስተቀር ዛላው ላይ ባይመጣ የዚያን ያክል ምንም ማለት አይደለም። ይህ ወርዲ ለስሩ ነው፣ ስሩን እንዲያሳድግላቸው። እንደዚሁም ደግሞ ስሩን፣ ቆዳውን ጽድት ካርጋችሁ በኋላ ቀብታችሁ በደንብ ማሳጅ አድርጉ ለአስር ደቂቃ ያክል በቂያችሁ ነው። ሳት ቧጥጡ ለጥፍራቸው ሳይሆን በለምለሙ በደንብ ማሳጅ ያደርጉ ይህን ከፊት ለፊታችሁ ያለውን ደግሞ ያው ሻሽ ስለማሰር ስለምናበዛ ወደ ኋላ መስራት ስለምናበዛ ከፊታችን ጸጉራችን እየሸሸ ይመጣል በሙቀት ምክንያት በተለያየ ምክንያት ብቻ እሱ እሱንም ቀቡት ማለት ነው ከዛ እኔ አበጥራለሁ ጸጉሬን በኋላ እንዳያዝብኝ ቀብቼ አበጥራለሁ ግን አስረዋለሁ ማለት ነው እና አውላችሁ ወይም ደግሞ አሳድራችሁ ታጠቡት በጣም አሪፍ ይሆናል። አመሰግናለሁ። በሌላ እስከምንገናኝ ባይ